ሰላም ጤና ይስጥልኝ ውዴ ሶለዳ ሚዲያ ቤተሰቦቻችን፣ እንዴት አላችሁ? ለእለቱ የመራራጥናችሁ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ህወሓት ራሱ በከፈተው ተኩስ ተለብልቦ እንደተመለሰ የሀራ መሬት ኃይል አስታወቀ። ትናንትና መስከረም 21 2018 ዓ.ም በጀነራል ወልደ ጊዮርጊስ ወይም በቅጽል ስሙ ሸሪፎ አዛዥነት የሚመራው የህወሓት አርሚ 33 በራያ ኦፍላ ጽግልዋ በተባለ ሐራ መሬት አካባቢ በሚገኘው የትግራይ የሰላም ኃይል ላይ በዲሽቃ ብሬን፣ ሞርታር ቦምብ እና ጥይት የታገዘ ቶክስ መክፈቱን የትግራይ የሰላም ኃይል አስታውቋል። የህወሓት ታጣቂዎች ከቀኑ ዘጠኝ ሰዓት ላይ በራያ ኦፍላ አካባቢ በሚገኙት የሐራ መሬት ኃይል ላይ ተኩስ የከፈቱ ሲሆን የሐራ መሬቱ ኃይልም ግብረ መልስ በመስጠት የህወሓት ታጣቂዎች ራሳቸው በለኮሱት ተኩስ ላይ መለብለባቸው የተገለጸ ሲሆን የአርሜ 26 ታጣቂዎች ድጋፍ መጠየቃቸውም ተገልጿል። ይሁን እንጂ የሐራ መሬቱ የትግራይ የሰላም ኃይል እንዳስታወቀው ህወሓት ራሱ በለኮሰው ተኩስ አስር የህወሓት ታጣቂዎች ሲሞቱ አስራ ስድስት ደግሞ መቁሰላቸው ለማወቅ ተችሏል። የሰላም ኃይሉ አክሎም በጀነራል ወልደ ጊዮርጊስ ማለትም በቅጽል ስሙ ሸሪፎ ለተከፈተብን ጦርነት የሰጠነው ግብረ መልስ ላይ ለደረሰው ኪሳራና ውድመት ተጠያቂው ራሱ ነው ሲል አሳስበዋል። ህወሓት በሀራ መሬት ኃይሎች ላይ ቶክስ ሊከፍትብን የቻለበት ምክንያት የሀራ መሬቱን ኃይል በማሸነፍ ትግራይን እንደፈለገ የሚፈነጭባት ክልል ለማድረግ መሆኑንም ገልጿል። በወንዶ ገነት ሱሪ የለበሱ ሴቶችን ሲያጠቁ የነበሩ አስራ ስድስት ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድ እና በማውለቅ ወንጀል የተጠረጠሩ ወደ አስራ ስድስት የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን የከተማው መስተዳደር አስታውቋል። የከተማው አስተዳደር ባወጣው መግለጫ መሰረት እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል። አስተዳደሩ ይህንን እኩይ ተግባር ለመፈጸም የሞከሩት የከተማው ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም መስከረም 20 ቀን 2018 ዓመተ ምህረት እውከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም መሞከራቸውንም አመላክቷል። በዚህ ሙከራ ወቅት የመንግስትና ሰላም ወዳድ ህዝብ ባደረጉት ርብርብ ሴቶችን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽፍ መቻሉን መስተዳደሩ ገልጿል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፏል የተባሉትን ግለሰቦች በሕግ ጥላ ስር አውሎ የምርመራ ስራውን አጠናክሮ መቀጠሉንም ይፋ አድርጓል። የከተማ አስተዳደሩ የተፈጠረውን ክስተት በጥብቅ እንደሚያወግዝ ማስታወቅንም ተሰምቷል። ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድበት በመሆኑ ከክስተቱ በኋላ በደቂቃዎች ውስጥ ወደ ወትሮው ሰላማዊና የተረጋጋ እንቅስቃሴም ተመልሷል ተብሏል። መስተዳደሩ በቀጣይ የዚህ ጉዳይ መነሻ በምርመራ በማጣራት የእርምት እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግም አሳውቋል። የዛፖሪዚ የኃይል ማመንጫ ላይ ከባድ አደጋ መደቀኑን ዜሌንስኪ አስጠነቀቁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአንድ ሳምንት በፊት ከቀሪው የኤሌክትሪክ መስመር ጋር በተገናኘ በዛፖሪዚ የኒኩለር ኃይል ማመንጫ ጣቢያ ውስጥ ስላለው ከባድ ሁኔታ አስጠንቅቋል። በቪዲዮ ፕሬዝዳንት ዘለንስኪ ባስተላለፉት መልእክት በሩሲያ ቁጥጥር ስር ባለው ተቋም ውስጥ እንዲህ ያለ መቋረጥ ከዚህ በፊት ተከስተ አያውቅም ብለዋል። ሁኔታው በጣም አስከፊ ነው። በሩሲያ እርምጃ ምክንያት ፋብሪካው ከኃይል አገልግሎት ተቋርጧል። የኤሌክትሪክ አውታር በመቋረጡ በናፍጣል ጄኔሬተሮች ኤሌክትሪክ እያቀረቡ ነው ሲሉ ዘለነስኪ ተናግረዋል። በፋብሪካው ውስጥ ያለው አንድ ጄኔሬተር ተጎቷል። የሩሲያ የኃይል እርምጃ የኤሌክትሪክ መስመሮችን ለመጠገን እየከለከለ ነው ብለዋል ቮሎድሚር ዘለነስኪ እና ይህ ለሁሉም ሰው ስጋት ነው በማለት ዘለነስኪ አለም ስለ ጉዳዩ ዝም እንዳይልም ጥሪ አቅርበዋል። ዘለነስኪ የዓለምን ትኩረት በዚህ ሁኔታ እንዲያመጣ በማዘዝ ከወታደራዊ እና ከኢነርጂ ሚኒስቴር ጋር ስብሰባ እንዳደረጉም ተናግረዋል። በመስከረም 23 በሁለቱም በሞስኮ እና በኪዮቭ የተዘገበው የኤሌክትሪክ ኃይል መቆራረጥ እንደ ኤሮፓን አቆጣጠር በየካቲት 2022 የዩክሬን ጦርነት ከጀመረበት ጊዜ አንስቶ በፋብሪካው ውስጥ አስረኛ ጥፋት ሲሆን ጉዳቱም ከኃይል አገልግሎት ውጭ ረጅሙ ተደርጎም ተመዝግቧል። የእስራኤል የባህር ኃይሎች እርዳታ ጭነው ወደ ጋዛ ሲያቀኑ የነበሩ ጀልባዎችን ማስቆማቸው አስታወቁ። የባህር ኃይሎቹ ከ500 በላይ ሰዎችንና የእርዳታ ቁሳቁሶችን የጫኑ ከ40 በላይ ጀልባዎችን ማስቆማቸውን ተናግረዋል። ጀልባዎቹ ወደ ጋዛ ምድር ለመግባት የ75 ማይል ርቀት ላይ ነበሩም ተብሏል። የአየር ንብረት ለውጥ ተሟጓጅ ስዊድናዊቷ ግሬታ ተንበርግ ጨምሮ ሌሎች አክቲቪስቶች በቁጥጥር ስር መዋሉንም በደህንነት ላይ እንዳሉ አስታውቋል። የእስራኤል የውጭ ጉዳይ ሚኒስቴር ለጋዛ እርዳታን የሚያሰባስብ ዓለም አቀፍ የእርዳታ ቡድን ጂኤስኤፍ አካል የሆኑ በርካታ ጀልባዎችን በአስተማማኝ ሁኔታ ቁመናል ያለ ሲሆን በጀልባዎቹ የነበሩ ሰዎችና የሰብአዊ እርዳታ ቁሳቁሶች ወደ እስራኤል ወደብ የተዘዋወሩ እንደሚገኙም አስታውቋል። እስራኤል በሰብአዊ እርዳታን በሚያከፋፍሉ ቡድኖች ላይ መሰል ድርጊት መፈጸሟን ዓለም አቀፍ ተቋማት እያወገዙም ይገኛሉ። የዩናይትድ ስቴትስ ሴኔት የወጪ ህግን ማጽደቅ ባለመቻሉ የአሜሪካ መንግስት አገልግሎት በከፊል ተዘጋ። የህግ አውጪዎች የወጪ ህግን ለማጽደቅ ያደረጉት የመጨረሻ ሙከራ ከከሸፈ በኋላ የዩናይትድ ስቴትስ መንግስት አገልግሎት በከፊል ተዘግቷል። በዩናይትድ ስቴትስ ሴኔት ውስጥ ያሉ ዲሞክራቶችና ሪፐብሊካኖች የተፎካካሪ ማቆሚያ ሀሳቦችን ውድቅ ካደረጉ በኋላ የፌዴራል መንግስትን ስራ ለማስቀጠል የሚደረገው የገንዘብ ድጋፍ ዕለት ጊዜው አልፎበታል እንደ ሚቆጣጠር ከ1980 ጀምሮ የአሜሪካ መንግስት ከ12 ጊዜ በላይ ስራውን በከፊል ቢያቆምም የፕሬዚዳንት ዶናልድ ትራምፕ የገንዘብ ድጋፉን በመጠቀም የመንግስት ሴክተሩን መጠን በከፍተኛ ሁኔታ ለመቀነስ እና የበለጠ የመበታተን እርምጃ ሊወስዱ ይችላል የሚል ስጋትም አሳድረዋል። ማክሰኞ ዕለት ትራምፕ በዋይት ሐውስ ለጋዜጠኞች ሲናገሩ ከፊል መዘጋቱን ተጠቅመው ለዲሞክራቶች መጥፎ የሆኑ እርምጃዎችን ሊወስዱ እንደሚችሉ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ከ2018 ወዲህ የመጀመሪያው እንዲህ አይነቱ የገንዘብ ድጋፍ እንዲዘገይ ሆኗል። ቁልፍ ኢኮኖሚያዊ መረጃዎችን ማተምና ለአነስተኛ ንግዶች የብድር ማረጋገጫዎችን ጨምሮ አንዳንድ አስፈላጊ አይደሉም የተባሉ የመንግስት አገልግሎቶች ይቆማሉ። እንደ ህግ አስከባሪ መኮንኖች፣ ወታደራዊ ሰራተኞች፣ ሰራተኞችና የአየር ትራፊክ ተቆጣጣሪዎች ያሉ አስፈላጊ ሰራተኞች በስራው ላይ ይቆያሉ ነገር ግን ስራውን ዝግ በመሆኑ ያለክፍያ ለመስራትም ይገደዳሉ። ትራምፕ ሀማስ የሰላም እቅዱን እንዲቀበል የጊዜ ገደብ አስቀመጡ። የአረብ ሀገራት መሪዎች ሀማስ ላይ ግፊት እያደረጉም ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀማስ የጋዛን የሰላም እቅድ እንዲቀበል የአራት ቀናት የጊዜ ገደብ እንደሰጡም ተዘግበዋል። ትራምፕ እንደገለጹት የሰላም ስምምነቱ እየቀጠለ ያለውን ግጭት ለማስቆም የጋዛን መረጋጋት ወደ ነበረበት ለመመለስና ሰብአዊ እርዳታ ወደ ህዝብ መድረሱን ለማረጋገጥ ያለመ ነው። ሐማስ ስምምነቱን በተቀመጠው የጊዜ ገደብ ውስጥ ካልተቀበለ ከባድ መዘዝ እንደሚመጣ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። የጋዛ የሰላም እቅድ የጸጥታ ዋስትናዎችን፣ የእርዳታ አቅርቦቶችን እንዲሁም ተጨማሪ ደም መፋሰስን ለማስቆም የታለሙ ፖለቲካዊ ሂደቶችን ያካትታል ተብሏል። ይህ በዚህ እንዳለ ኳታር፣ ግብፅና ቱርክ ሐማስ ለትራምፕ የሰላም እቅድ አውንታዊ ምላሽ እንዲሰጥ ማሳሰባቸው ተዘግቧል። በሌላ በኩል እኔን የኔ በሌላ በኩል እኔን የኖቤል የሰላም ሽልማት መከልከል አሜሪካን እንደመናቅ ይቆጠራል ሲሉ ትራምፕ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም ሽልማት እኔን መከልከል አሜሪካንን እንደመስደብና እንደመናቅ ነው ብለዋል። ዶናልድ ትራምፕ በቨርጂኒያ ኳንቲኮ የሀገሪቱን ከፍተኛ የጦር ጀነራሎች ባነጋገሩበት ወቅት ነው በኖቤል ላይ ያላቸውን ቅሬታ ያነሱት። ምንም እንኳ ለኖቤል ሽልማት አስፈላጊውን መስፈርት ባሟለም በተደጋጋሚ ችላ ተብያለው ብለዋል ትራምፕ። ኖቤል ለምን እንደሚገባቸው ሲያስረዱም ዳግም ወደ ስልጣን መንበር ከመጡ እንኳ የመካከለኛው ምስራቅ ጦርነት ጨምሮ ስምንት ጦርነቶችን ማስቆማቸው ተናግረዋል። ኖቤል ሽልማት በተቃራኒው ምንም አበርክቶ ለሌላቸውና ለደራሲያን ይሸልማል። በእርግጥ ሽልማቱ ለእኔ ሳይሆን ለሀገሬ እንዲሆን ነው የምፈልገው ሲሉም ትራምፕ አስረድቷል። ትራምፕ ጦርነት አስቁም ያለው ካሉት ሀገራት መካከል ኮንጎ እና ሩዋንዳ፣ አርሜኒያ እና አዘርባጃን፣ እስራኤል እና ኢራንን ሌሎችንም አንስተዋል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰቡ መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋት እርሱ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለናንተ፣ ሰላም ለሀገራችን ኢትዮጵያ።